የባህልና የትምህርት ተቋም መመስረት የመጀመሪያው ብቻ ሳይሆን አስቸጋሪ መሆኑን ሁላችሁም ትረዳላችሁ። ከመርዳት ይልቅ በመጉዳት ከመገንባት ይልቅ በመናድ የሚመርጡ በዛ ላይ የሚራወጡ ምድር በበዛባት በሀገራችን ላይ እግዚአብሔርንና ቅን ደጋፊዎቼን ወዳጆቼን ተመርኩዤ ልክ በአራተኛ ዓመቱ ተጠናቆ ንምሬ ከውድ ቤተሰቦቼ ብቻ የተገኘውን አራት ሚሊዮን ብር ስሜቴን ስለነካኝ የቤተሰቦቼ ተወካይ ዶክተር አሰፋ መሀላችን ስለሚገኝ ምስጋናውን እንዲልክልኝ ተልብጠች ዓለምፀሐይ እንደገለጸችው መቶ ሀያ አንድ ዓመቱ ነው እርሱ ከሞት ሞቶ እንደተቀበረ መውሰድ ይቻላል። የምታውቁት ሰዎች የሞተ ቅርስ ህይወት ዘርቶ ዘመኑን በመጠነ በአዋጁ መሰረት፣ በተለይም ደግሞ የከተማችንና የሀገራችንን ክብር በጠበቀ መንገድ በዚህ ደረጃ ሀሳቧንም አፍልቃ ጉልበቷንም ጊዜዋንም ወስዳ ሁሉንም ሰው አስተባብራ የመንግስት ተቋምንም የግል ግለሰቦችንም አስተባብራ በዚህ ደረጃ ቢሮአችን ከተማ አስተዳደራችን ባስረከባትና ቃል በገባችው መሰረት በዚህ መሰረት በዚህ በምታዩት ደረጃ ሰርታ ለከተማችን ስላበረከተች አርቲስት አለም ፀሐይን ወዳጀው በራሴና በባህል ኪነጥበብና ቱሪዝም ቢሮ ስም እጅግ አድርጌ ላመሰግን። የጣይቱ ባህልና ትምህርት ማዕከል ምርቃት በመገናኛ ብዙሃንና በጥበብ ዘርፍ የክብር እንግዳ በ120 ሺ ብር ወደ ቤቷ አስገብታለች። ደግሞ በ10 ሺ ተጀምሮ በ120 ሺ ብር አለም ፀሐይ እንደገለጸችው 121 አመቱ ነው እርሱ ከሞት ሞቶ እንደተቀበረ መውሰድ ይቻላል። የምታውቁት ሰዎች የሞተ ቅርስ ሕይወት ዘርቶ ዘመኑን በመጠነ በአዋጁ መሰረት በተለይም ደግሞ የከተማችንና የሀገራችንን ክብር በጠበቀ መንገድ በዚህ ደረጃ ሀሳቧንም አፍልቃ ጉልበቷንም ጊዜዋንም ወስዳ ሁሉንም ሰው አስተባብራ የመንግስት ተቋምንም የግል ግለሰቦችንም አስተባብራ በዚህ ደረጃ ቢሯችን ከተማ አስተዳደራችን ባስረከባት እና ቃል በገባችው መሰረት በዚህ መሰረት በዚህ በምታዩት ደረጃ ሰርታ ለከተማችን ስላበረከተች አርቲስት አለም ፀሐይን ወዳጆ በራሴና በባህል ኪነጠብና ቱሪዝም ቢሮ ስም እጅግ አድርጌ ላመሰግን ወዳለሁ ላት ብላቱ ጥበብ ብላቱ

በዘመኔ የአገር ካስማ ሴት ነኝ እኔ የበረታው ለወገኔ ቀን ለፈቀደ። ለሀያሉ እግዚአብሔር ክብርና ምስጋና ይግባው። ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባ፣ ክብርት ዶክተር ሂሩት ካሳ የባህል ቅርስና ቱሪዝም ቢሮ ኃላፊ ክብርት ውድማ ከብርሽ ጋዜጠኛማ ጸሐፊ መዓዛ ብሩ፣ የተወደዳችሁ ኢትዮጵያውያን ክቡራትና ክቡራን፣ ይህንን በዓል ለመታደም ከውጭ ሀገር ከአሜሪካ፣ ከካናዳ፣ ከክፍለ ሀገራትም ከደብረታቦር፣ ከጎንደር፣ ከጎጃም እዚህ የተገኛችሁትን እንግዶቼን እንኳን ደህና መጣችሁ ማለት እፈልጋለሁ። ባህልና የትምህርት ማዕከል በመወዳት ታሪካዊ ሀገሬ ላይ እውን ሆኖ ያየሁበት ታሪካዊ ቀን ነው። ከስደት በተመለሰ ኢትዮጵያዊ ያውም በግለሰብ አቅም የባህልና የትምህርት ተቋም መመስረት የመጀመሪያው ብቻ ሳይሆን አስቸጋሪ መሆኑን ሁላችሁም ትረዳላችሁ። ከመርዳት ይልቅ በመጉዳት ከመገንባት ይልቅ በመናድ የሚመርጡ በዛ ላይ የሚራወጡ ምድር በበዛባት በሀገራችን ላይ እግዚአብሔርንና ቅን ደጋፊዎቼን ወዳጆቼን ተመርኩዤ ልክ በአራተኛ ዓመቱ ተጠናቆ ለምርቃት በቅቷል። በዚች ስፍራ ከዛሬ አራት አመት በፊት እንዳልኩት ሁሉ የጥበቡን ድርጅት ከፍቼ በምሰራበት ወቅት እጄን ይዞ ያራመደኝ ብርሃኑን ቆሞ የጠቆመኝ መንገዱን ጠርጎ ያሻገረኝ አልነበረም። በውስጤ ከሚነደው የሙያ ፍቅርና ጽናት በቀር ምንም አልነበረኝም። ያሳለፍኩትን ችግር ሳስተውል ከችግሩ ይልቅ ያገኘሁትን ድል መፈርመር አለሁ። ከተጎዳሁበት ነገር ይልቅ ያካበትኩትን ውጤት ሳስበው ልቤ በኩራት ይሞላል። እነሆ ዛሬ በዚህ መቶ ሀያ ዓመታት ባስቆጠረው የብዙ ተቋም ታሪክ ባለቤት በሆነው በቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል የቅርስ ግቢ ውስጥ ተገናኝተን የጥበብና የጠቢባን ማዕከል ለማድረግ በመብቃታችን ሁላችሁ ሁሉም ኢትዮጵያዊ ሊኮራ ይገባል። ይህ የፈጠራ ባለሙያዎች የኔ ነው የሚሉት የጥናትና የምርምር ቤት እንዲኖራቸው የሚያስችለው ግቢ ጥበባቸውን ለሕዝብ የሚያቀርቡበት እንዲሁም ሁሉም ኢትዮጵያዊ የሙያዬ ፍቅር የፍቅር ጊዜያቸውን የተሻማባቸው ልጆቼ ሳልፍ ትቼላቸው የሚቀር ቁሳዊ ነገር አላሰናዳውም። በመቃብር ድንጋይ ላይ ሳይሆን በሰው ልብ ውስጥ ትቼ የሄድኩትን ሲረዱ ከነ ቅርታቸው እንደሚደሰቱ ተስፋ አረጋለሁ። ያልተጠረገውን መንገድ ደፍሮ አልፎበት ለመጪው ትውልድ ቀና ማድረግን የመሰለ አኩሪ ተግባር የለምና፣ በዚህ ውጣ ውረድ በነበረው ጎዳናዬ ስጓዝ በሕልሜ አምነው ምኞቴን እውን ለማድረግ አብረውኝ የደከሙ በጣም ብዙ ናቸው። በእውቀታቸው፣ በገንዘባቸው፣ በጉልበታቸው፣ በጊዜያቸው አስተዋጽኦ ያደረጉትን ሁሉ ልጥራብል ልዘርዝር ብል የማይቻል ስለሆነ ሁሉንም እግዚአብሔር ይስጥልኝ ይላለሁ። ይሁንና ከነዚህ ውስጥ በተለይ በአሜሪካና በኢትዮጵያ የሚገኙትን የጣይቱ ማዕከልን የቦርድ አባላት የሙያ ልጆቼ የቢሮ ሰራተኞችን ያለ አንዳች ክፍያ ከጎኔ የቆሙትን አርክቴክት ፋሲል ይትባረክን አርክቴክት ፋሲል ጊዮርጊስን አርክቴክት ፍቅረ ስላሴ ስፍርን የፋይናንሱን ባለሙያ ተዘገየ አለሙን ምንም እንኳን በጨረታ አሸንፎን ቢሆን የሰራው በነፃ ለማገልገል ወስኖ የነበረው ኮንትራክተሩን ተስፋ ያደለን ረዳቱን ብስራት በላይን ከልብ ለይች እንዳመሰግን ፍቃዱልኝ። ዲስ አበባ አስተዳደር ይህንን ግቢ የጎደለውን በመሙላት ውብ እና ተገቢ ደረጃውን የጠበቀ በማድረጋቸው ላደረጉልን ከፍተኛ ትብብር ከልብ አመሰግናለሁ። ከጎናችን ሳይለዩም እለት በእለት ባላሰለሰ ድጋፍ የባህልና የቱሪዝም የቅርስ ቢሮ ኃላፊንም ዶክተር ሂሩት ካሳንማ ማመስገን እፈልጋለሁ ከኦሮሚያና ከአማራ ክልል አስተዳደር በተጨማሪ ከጡረታ ደሞዛቸው ጀምሮ አቅማቸው የቻለውን ያህል ለተባበሩን ለመላው ኢትዮጵያውያንና የኢትዮጵያ ወዳጆች ግለሰቦች፣ ድርጅቶች ከልብ ምስጋናዬን እያቀረብኩ በተለይ ደግሞ ከውድ ቤተሰቦቼ ብቻ የተገኘውን አራት ሚሊዮን ብር ስሜቴን ስለነካኝ የቤተሰቦቼ ተወካይ ዶክተር አሰፋ መሀላችን ስለሚገኝ ምስጋናውን እንዲልክልኝ ከልብ ጠይቃለሁ። ሁልጊዜም በየስፍራው በጠራኋቸው ቁጥር ከጎኔ የማይለዩኝ የጥበብ ልጆቼ፣ የሙያ ባልደረቦቼ፣ ሰዓሊያኑ ይህንን ቤት በተለይ ሙሉን 22 ሰዓሊያን የተሳተፉበት ኤግዚቢሽን ቀርቧል። ለነሱ፣ ለተዋንያን፣ ለፀሐፊያን፣ ለድምፃውያን፣ ለሙዚቀኞች፣ ለመገናኛ ብዙሀን ባለሙያዎች ፍቅርና አክብሮቴን ለማስተላለፍ ይፈልጋለሁ። ለምትኖር አመሰግናቸዋለሁ። እዚር ከዚህ በመቀጠል የአዲስ አበባ የባህል የቱሪዝም እና የቅርስ ኃላፊዋን ውድ ዶክተር ሂሩት ካሳን ክብርት ከንቲባን እንድትጋብዝልኝ ወደ መድረኩ እጠይቅጥናለሁ። የከተማ አስተዳደር ከንቲባ ክብርት አዳነች አቤቤ የዕለቱ እንግዳችን፣ እንዲሁም የጣይቱ ባህል ማዕከል አርቲስት ድምፃዊ ወዳጆ እዚህ የተገኛችሁ ጥሪ የተደረገላችሁ አርቲስቶች ከውጭም ከሀገር ውስጥም የመጣችሁ እንግዶች፣ በተለይም ደግሞ ይቅርስ ተጀምሮ እንዲያልቅ እንዲጠናቀቅ ሀሳባችሁን፣ ጉልበታችሁን፣ ገንዘባችሁን እንዲሁም እውቀታችሁን ላበረከታችሁ የቦርድ አባላትና አመራሮች፣ በአጠቃላይ የከተማችን ነዋሪዎች ለዚህ ታላቅ ቅርስ ምረቃ በዚህ ቦታ ጥሪ አቅብራችሁ ስለተገኛችሁ እጅግ አድርጌ አመሰግናለሁ። ይህ ቅርስ ቅድም አለም ፀሐይ እንደገለጸችው መቶ ሀያ አንድ አመቱ ነው። ቅርሱ ከሞት ሞቶ እንደተቀበረ መውሰድ ይቻላል። የምታውቁት ሰዎች የሞተ ቅርስ ሕይወት ዘርቶ ዘመኑን በመጠነ በዋጄ መሰረት በተለይም ደግሞ የከተማችን እና የሀገራችንን ክብር በጠበቀ መንገድ በዚህ ደረጃ ሀሳቧንም አፍልቃ ጉልበቷንም ጊዜዋንም ወስዳ ሁሉንም ሰው አስተባብራ የመንግስት ተቋምንም የግል ግለሰቦችንም አስተባብራ በዚህ ደረጃ ቢሯችን ከተማ አስተዳደራችን ባስረከባትና ቃል በገባችው መሰረት በዚህ መሰረት በዚህ በምታዩት ደረጃ ሰርታ ለከተማችን ስላበረከተች አርቲስት ዓለም ፀሐይን ወዳጆ በራሴና በባህል ኪነጥበብና ቱሪዝም ቢሮ ስም እጅግ አድርጌ ላመሰግን እወዳለሁ። ወይዘሮ አዳነች አቤቤ በዚህ ቦታ ተገኝታ ነበር። በዚህ ቦታ በመገኘት ቃል ገብታ ነበር። ቃሏንም በማክበር ይህ ግቢ ተጀምሮ እንዲጠናቀቅ በገንዘብም እንዲሁም ደግሞ ግማሽ የምድረ ግቢ ማስዋብ እንደምታዩት ሙሉ ኮንትራክት ለኮንትራክተር በመስጠት ሙሉ ስራውን በመስራት ቅርሱ ለከተማችን ሙሉ ገጽታ እንዲገነባ በማድረግ ከፍተኛ ድርሻ ስላደረጉ በራሴና በቢሮዬ ስም ክብርት ከንቲባችንን ላመሰግን ወዳለሁ። ብዙ አቧራ ለብሰው የነበሩ ቅርስ ሳይሆን አሮጌ ቤቶች ብለን የምንላቸው የከተማችን ታሪክ፣ ባህል በተለይም ደግሞ ከኪነ ሕንፃ አሻራችን አንፃር ትልልቅ ቅርሶች ነበሩ። እነዚህ ቅርሶች በአሮጌ ቤት ስያሜ የተቀመጡ እንደነበሩ ይታወቃል። ስማቸውንም አናቀም ታሪካቸውንም አናቀም ነበር። እንደምታውቁት በኮሪደር ልማት የአዲስ አበባ ከተማ የቅርስ የባህል፣ የታሪክ ትንሣኤ ዘመን ሆኖልናል። ለዚህ ደግሞ ክብርት ከንቲባ እንደኛ 8 ሰዓት እየሰራች ሳይሆን 247 እየሰራች ከተማችን ከዓለም ተወዳዳሪ ከተማችን የባህል የታሪክ የቱሪዝም ማዕከል እንድትሆን ስላደረገች በዚሁ አጋጣሚ በመጠቀም ክብር እንዲገባት ጠይቃለሁ። ከዚህ በመቀጠል ክብርት ከንቲባ የዕለቱ የክብር እንግዳችን ወደዚህ በመምጣት የዕለቱን የቅርስ እና የማዕከሉን መክፈቻ ነ ራን ስለታመነች እዚህ ነው የምትቀበለው ብላለች። በጣም ደስ ይላል። እሺ የዛሬውን እንግዲህ ጨረታ መአዛ ብሩ የዛሬው የጣይቱ ባህል እና ትምህርት ማዕከል ምርቃት በመገናኛ ብዙሀን እና በጥበብ ዘርፍ የክብር እንግዳ በመቶ ሀያ ሺህ ብር